አፍኒንና ፊንሃስ የተባሉ የኤሊ ልጆች ካህናት ነበሩ፣ ነው ሚለ እንግዲህ፣ ካህናት ነበሩ። በእግዚአብሔር ፊት መስዋዕተ ኦሪትን የሚያቀርቡ ሕዝቡን እንደ ሙሴ ኦሪትን እያነበቡ የሚያስጠነቅቁ ካህናት ነበሩ። ስለ እነሱ ግን ሲጻፍ ምንድን ነው ያለው? የኤሊ ልጆች አፍኒንና ፊንሃስ ምናምንቴዎች ነበሩ፣ እግዚአብሔርን አያውቁም ነበር ነው ያለው። ምኖች? ካህናት ሆነው እግዚአብሔርን አያውቁም ነበር። እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ የተለያየ ነገር ነው። ብዙ ሰው ስለ እግዚአብሔር ሊያብራራልህ ይችላል። እግዚአብሔር እንዲህ ነው፣ እግዚአብሔር እንዲህ ነው። ምስጢር ሊያመሰጥር ትርጓሜ ሊያበጥር ይችላል። ይሄ አይደንቅም። በቃ ይሄ እኮ በብዙ ድካም በዚህ ምድር ላይ እኮ በድካም የሚገኝ እውቀት አለ። በድካም ያወቀው እውቀት እግዚአብሔርን ማወቅ ታዲያ የሚሏ ሴቷ ናት ከተባለች፣ እግዚአብሔርን ማወቅ ማለት እግዚአብሔርን መፍራት እግዚአብሔር ያውቅብኛል፣ እግዚአብሔር ያየኛል፣ እግዚአብሔር ወደ ፍርድ ያመጣኛል። ይችናት የምታድን እውቀት ማለት ይችናት። እኔ ይሄ ውስጤ ከሌለ ይሄ የማብራራውን ለሰው ይሄ የማብራራው እውቀቴ በእግዚአብሔር ፊት አያድነኝ